በከተማዋ ዘላቂ ሰላምን ለማረጋገጥና የልማት ስራዎችን አጠናክሮ ለማስቀጠል የሃይማኖት አባቶችና የሀገር ሽማግሌዎች የድርሻቸውን ሊወጡ ይገባል ሲሉ የባሕር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ባ ጎሹ እንዳላማው ተናገሩ። የከተማ አስተዳደሩ ከሃይማኖት አባቶች ከሀገር ሽማግሌዎች ጋር በወቅታዊ ሰላምና የመልካም አስተዳደር ስራዎች ዙሪያ ውይይት አካሂደዋል። በጉዳዩ ዙሪያ ዘጋቢያችን ካሳው መንጌ ተጨማሪ አለው። የባህር ዳር ከተማ አስተዳደር በከተማዋ ዘላቂ ሰላም ለማስፈንና የልማትና የመልካም አስተዳደር ስራዎችን አጠናክሮ ለማስቀጠል ያለመ ውይይት ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር አካሂዷል። በከተማዋ ከጊዜ ወደ ጊዜ እየተሻሻለ የመጣ የሰላም ሁኔታ መኖሩንና የህዝቡን ተጠቃሚነትና የከተማዋን እድገት የሚያፋጥኑ የልማት ስራዎች መሰራታቸውን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ገልጸዋል። ባለፉት ሁለት ዓመታት በከተማዋ የነበረውን የሰላም ጦት ችግር ከመፍታት አንጻር የሃይማኖት አባቶችና የሀገር ሽማግሌዎች አበርክቶ ከፍ ያለ እንደነበር የገለጹት ከንቲባው በቀጣይ የከተማዋን ሰላም በዘላቂነት ለማረጋገጥና የልማት ስራዎችን አጠናክሮ ለማስቀጠል የሃይማኖት አባቶችና የሀገር ሽማግሌዎች ድርሻቸውን አጠናክረው ሊቀጥሉ ይገባል ብለዋል። በዚህ በጀት ዓመትም የበለጠ ይህንን አጠናክረን መቀጠል እንፈልጋለን። ይህን አጠናክረን ይህን የጀመርነውን ሁሉን ሁለንተናዊ ሰላም፣ ሁለንተናዊ ልማት አጠናክረን ለመቀጠል ግን መመካከር ያስፈልጋል እንቅፋት ሳይገጥመን ተባብረን መንግስት እንደ መንግስት የሚጠበቅበትን የከተማ ነዋሪው እንደ ነዋሪ የሚጠበቅበትን፣ የልማት ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች፣ ባለሀብቶች በከተማው ልማት ውስጥ ሁነኛ ድርሻ እንዲኖራቸው ያስፈልጋል። የከተማዋን ሰላም የሚያውኩ አካላትን መላ ህዝቡ በቅንጅትና በትብብር በመታገል የከተማዋን ዘላቂ ሰላም ማረጋገጥ ይገባልን ብለዋል። ከንቲባው የአገሪቱ ሰላም የክልላችን ሰላም የአካባቢያችንና የከተማችን ሰላም መልሶ ቀውስ ውስጥ እንዲገባ የሚፈልጉ አካላት አሉ። ይህን በተለያየ መንገድ የምትሰሙት ነው። ይሄ ዳግም ተመልሶ ወደ ቀውስና ወደ ችግር የምንገባ ከሆነ የማናገግምበት ጉዳቱም ከፍ ያለ የሚሆንበት ሁኔታ ስለሚኖር ለዚህ በፍጹም መፍቀድ የለብንም እና በዚህ ረገድ ሁሉም ድርሻውን ሊወጣ ይገባል። የውይይቱ ተሳታፊ የሃይማኖት አባቶችና የሀገር ሽማግሌዎች በበኩላቸው የከተማዋን ሰላም በዘላቂነት ለማረጋገጥ የድርሻቸውን እንደሚወጡም ገልጸዋል። በእያንዳንዳችን የቤተ ክርስቲያንን ተልኮ ካደረስነ ንሳ ልጆቻችን በአግባቡ ከመከርነ፣ ሌላም አልፎ ደግሞ ወደ መጥፎ መንገድ የሚሄደውን ሁሉ ይሄ መንገድ መጥፎ ነው፣ ይሄ በጎ ነው፣ ይሄ ደግሞ መልካም ነገርን የሚያመጣ ነው። ትናንትናም ስናስተምር ነበረ ነገም ቢሆን ሳንሰልጅ እስከ መጨረሻ እስከ እድሜ ወሰናችን ድረስ የቅዱስ ቤተ ክርስቲያን መልክቷን እያስተማርነ ለመሄድ አንገደበም፣ እናስተምራለን። አሁንም ቢሆን ጊዜው አላለቀም። አንተ ልጅ ተው፣ አንተ ሰው ተው ካልነ ሁሉም ነገር ይስተካከላል። በተለይ ለዚህ ሰላም ማጣት አንዱ ተጠያቂው የሃይማኖት አባቶች የሀገር ሽማግሌዎች ነን እኛ ነን። በይበልጥ አጉል ነገር ይዘን ጥላቶቻችን መሳሪያ ያደረጉን እኮ የእኛን ድክመት አይተው ነው። ወደ ጥፋት የተሰማሩትን ተመለሱ፣ በቃችሁ፣ ተመለሱ፣ ይበቃል። እንግዲህ አንተላለቅ፣ እንስራ፣ እናልማ፣ እንማር የሚለውን እኛ እየመከርን እንድን አስታርቅ፣ እንድን መክር እግዚአብሔር ይፍቀድልና የሃይማኖት አባቶችና የሀገር ሽማግሌዎች የመከባበርና የመደማመጥ እሴቶች እንዲጎለብቱና በስነ ምግባር የታነጸ ትውልድ ግንባታ ላይ የማይተካ ሚናቸውን ሊወጡ ይገባልም ተብሏል።